ሰላም ክቡራትና ክቡራን፣ እንደምን አላችሁ? ይህ አሳዋቂ ሚዲያ ነው። በቲክቶከሮቹ እና በጋዜጠኞቹ መካከል እየተካረረ ስለመጣው አለመስማማት፣ ቂሊንጦ የሚገኙ ተጠርጣሪ እስረኞች ከጠበቆች ጋር እንዳይገናኙ ስለመከልከላቸው፣ አዳዲሶቹ ክልሎች ከድጎማ በጀት ድልድል ውጭ ስለመደረጋቸው የምንነግራችሁ ይኖረናል። ወቅታዊ ፈጣንና ታማኒ መረጃ እንዲደርሳችሁ ከአሳዋቂ ሚዲያ ጋር ይወዳጁ እያልን ወደ መረጃው እናልፋለን። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቅሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ተናግረዋል። ባደረግነው ማጣራት እስረኞቹ ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ከጠበቆቻቸው ማረጋገጥ ችለናል። ጠበቆቻቸውም እስረኞቹን አግኝተው የህግ አገልግሎት መስጠት እንደማይችሉ እንደተነገራቸው አረጋግጠዋል። ካለፈው ዓመት ሐምሌ ወር 2017 ዓ.ም ጀምሮ እስከ ጥቅምት ወር 2018 ዓ.ም ድረስ በሽብር የተከሰሱ እስረኞችን ለይቶ ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ክልከላ ስለመጣሉ ገልጸዋል። ጠበቆቻቸው እንዳረጋገጡት ቤተሰቦቻቸውም ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ስለመሆኑ ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ስለመሆኑ ተረጋግጧል። በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉ እስረኞች ውስጥ አንዱ መሆናቸው ተረጋግጧል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ ከጠበቃቸው ተረጋግጧል። በእስረኞቹ ላይ የተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቅሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታ ቢጠየቁም ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ መስጠታቸው ተረጋግጧል። በዚሁ በቅሊንጦ ማረሚያ ቤት ውስጥ መርጌታ በላይ አዳሙ የተባሉ ታራሚ በአገዛዙ ፖሊሶች መደብደባቸውንና በአሁኑ ወቅትም ሕይወታቸው አስጊ ሁኔታ ላይ እንደሚገኝ ተረጋግጧል ሲል የዘገበው መሰረት ሚዲያ ነው። ወደ ሌላ ጥንቅራችን ስናልፍ በቅርቡ የተመሰረቱት አዳዲስ ክልሎች በአማራና በትግራይ ክልሎች መካከል የሚገኙ አወዛጋቢ አካባቢዎች በፌዴራል መንግስት ከሚሰጠው የድጎማ በጀት ቀመር ውጭ መደረጋቸው በፌዴሬሽን ምክር ቤት አባላት ዘንድ ጠንካራ ተቃውሞና ትችት አስነስቷል። በአዲስ አበባ ታትሞ የሚወጣው ሪፖርተር እንግሊዝኛው ጋዜጣ እንደዘገበው ምክር ቤቱ ከሁለት ወራት ረፍት በኋላ በአካሄደው የመክፈቻ ስብሰባ ላይ የተነሳው ይህ ጉዳይ በተጠቀሱት አካባቢዎች ከፍተኛ የበጀት እጥረትና የመንግስት አገልግሎት መቆራረጥ እያስከተለ መሆኑ ተገልጿል። የክልል መንግስታት በየአመቱ የፌዴራል ድጎማ የሚያገኙት ስድስት ዓመት በፊት በፌዴሬሽን ምክር ቤት በጸደቀው የድጎማ ቀመር መሰረት ነው። ይህ ቀመር የህዝብ ብዛት፣ የልማት ፍላጎት እና ገቢ የማመንጨት አቅምን ታሳቢ ያደርጋል። በዘንድሮ በጀት ዓመት ለክልሎች የተያዘው የድጎማ መጠን 415 ቢሊዮን ብር ሲሆን በዚህ ውስጥ ከግማሽ በላይ የሚሆነው ለኦሮሚያ፣ ለአማራ፣ ለሶማሌ እና ለትግራይ ክልሎች ተመድቧል። ይሁን እንጂ እንደ ደቡብ ኢትዮጵያ፣ ማዕከላዊ ኢትዮጵያ እና ደቡብ ምዕራብ ኢትዮጵያ ያሉ አዳዲስ የተዋቀሩ ክልሎች በዚህ ቀመር ውስጥ አለመካተታቸው ታውቋል። የምክር ቤቱ አባላት እንደሚሉት ይህ በመሆኑ ክልሎች የመምህራንን የጤና ባለሙያዎችንና የሲቪል አገልግሎት ሰጪዎችን ደመወዝ ለመክፈል መቸገራቸው ታውቋል። በተጨማሪም በደቡብ ምዕራብ ኢትዮጵያ ክልል እንደ ጠፒና ዳውሮ ባሉ አካባቢዎች የመንገድና የአውሮፕላን ማረፊያ ግንባታን ጨምሮ ሁሉም የፌዴራል ፕሮጀክቶች ሙሉ በሙሉ መቆማቸው ተረጋግጧል። አንድ የምክር ቤት አባል ይህ ሁኔታ ህገ መንግስታዊ አይደለም በማለት የተናገሩ ሲሆን ሌላ አባል ደግሞ የፕላንና ልማት ሚኒስቴር አዳዲስ ክልሎች በ2018 ዓ ም በጀት ዓመት በቀመሩ ውስጥ ይካተታሉ ብሎ ቃል ገብቶ የነበረ ቢሆንም ቃሉን አላከብረም ሲሉ ክስ አቅርበዋል። የተነሳው ጠንካራ ትችት ምላሽ የሰጡት የምክር ቤቱ አፈጉባኤ አቶ አገኘው ተሻገርና የበጀት ጉዳዮች ኮሚቴ አባላት ችግሩን አምነው የተቀበሉ ቢሆንም ዋነኛ ምክንያቱ ወቅታዊ መረጃ ለመኖር መሆኑን ገልጸዋል። የኮሚቴው አባላት እንዳብራሩት ምክር ቤቱ አዲስ ቀመር ለማዘጋጀት አቅዶ የነበረ ቢሆንም የፕላን ሚኒስቴርና የማዕከላዊ ስታቲክስ አገልግሎት ስለ አዲሶቹ ክልሎች ወቅታዊ መረጃ ማቅረብ ባለመቻላቸው እቅዱ ሳይሳካ ቀርቷል። አዳዲሶቹ ክልሎች ያለው የህዝብ ብዛት መረጃ የ2011 ዓ ም ሲሆን ይህ በጣም የቆየ መረጃ ነው። የቆየ መረጃ አዲስ በጀት መመደብ አንችልም ሲሉ አስረድተዋል። በአሁኑ ወቅት ለአዳዲሶቹ ክልሎች በጀት እየተመደበ ያለው በቀድሞ የደቡብ ክልል የህዝብ ብዛት መረጃ ላይ ተመስርቶ መሆኑን የገለጹት አመራሮቹ አዲስ የመረጃ ማሰባሰብ ስራ እየተከናወነ ቢሆንም ለማጠናቀቅ እስከ ሶስት ዓመት ሊወስድ እንደሚችል ተነግሯል። አፈጉባኤ ጉባኤ አቶ አገኘው ተሻገር በበኩላቸው ችግሩ የጠቅላይ ሚኒስትር አብይ አህመድ አስተዳደር ትኩረት የሰጠው ጉዳይ መሆኑን ገልጸው የማክሮ ኢኮኖሚ ቡድኑ እና ጠቅላይ ሚኒስቴሩ ጉዳዩን በቅርበት እየተከታተሉ ነው ያሉት አፈጉባኤው ምክር ቤቱ ይፋዊ ባልሆነ አስተዳደራዊ መረጃ በጀት መመደብ እንደማይችል አስረድተዋል። በመጨረሻም ምክር ቤቱ የፌዴራል መንግስት ከአዳዲስ ክልሎች ጋር በመነጋገር አስቸኳይ የሽግግር መፍትሄ እንዲያመጣ ማሳሰቡን አቶ አገኘው ተናግረዋል። በበጀት እጥረት እየተሰቃዩ ላሉት አዳዲስ ክልሎች እና አወዛጋቢ አካባቢዎች የሽግግር መፍትሄ በአስቸኳይ ያስፈልጋል ሲሉ አፈ ጉባኤው አቋማቸውን ገልጸዋል። ወደ ሌላ ጥንቅራችን ስናልፍ በቲክቶከሮች እና በጋዜጠኞች መካከል ውጥረቱ ተባብሶ ቀጥሏል። በአዲስ አበባ ከተማ እግር ኳስ ፌዴሬሽን አዘጋጅነት ለ19ኛ ጊዜ እየተካሄደ በሚገኘው የአዲስ አበባ ከተማ የዳሴ ዋንጫ በግማሽ ፍጻሜ ወይም ሸገር ደርቢ ቅዱስ ጊዮርጊስን ከኢትዮጵያ ቡና ባገናኘው ጨዋታ ወቅት ለጋዜጠኞችና ለቲክቶከሮች የተሰጠው ክብር እኩል ባለመሆኑ ብዙ ጋዜጠኞችን ቅር አሰኝቷል። በተለይም ደግሞ በዕለቱ የነበሩ ቲክቶከሮች መልበሻ ክፍል ገብቶ እስከ መቅረጽ እና ጨዋታው በመካሄድ ላይ እያለ ሜዳ ውስጥ ገብተው ጨዋታውን ሲያስተላልፉ በዕለቱ የነበሩ ብዙ የስፖርት ጋዜጠኞች ቦታተው ጨዋታውን ቆመው ጨርሰዋል። በተነሳው ሐሳብ ዙሪያ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዝደንት ኃይለ ኢየሱስ ፍሳ ከቲክቶከሮቹ ጋር አብረው መስራት ስለሚፈልጉ ሙሉ ፈቃድ ሰጥተናቸዋል ሲሉ ምላሽ መስጠታቸው ተሰምቷል። በተነሳው ሐሳብ ዙሪያ የአዲስ አበባ እግር ኳስ ፌዴሬሽን ፕሬዚዳንት ኃይለ ኢየሱስ ፍሳ ከቲክቶከሮቹ ጋር አብረው መስራት ስለሚፈልጉ ሙሉ ፈቃድ ሰጥተናቸዋል ሲሉ ምላሽ መስጠታቸው ተሰምቷል። ፕሬዚዳንቱ በአዲስ አበባ እግር ኳስ ፌዴሬሽንና በቲክቶከሮቹ መካከል መቼና በምን ሁኔታ ውል እንደታሰረ ግልጽ ባያደርጉም የከተማዋን የውስጥ ውድድሮች እንዲዘግቡ ተስማምተናል ብለዋል። ጋዜጠኛው የውስጥ ውድድሮችን እንደማይዘግብ የተናገሩት ፕሬዚዳንቱ የውስጥ ውድድሮቻችንን ከዘገቡልን ስፖንሰሮች ወደኛ ይመጣሉ፣ ይህም ያለብንን ከፍተኛ የገንዘብ ችግርም ይቀርፋል ማለታቸው አጨቃጫቂ ሆኗል። የትኞቹ ጋዜጠኞች የውስጥ ውድድር አይዘግቡም? የትኞቹስ ይዘግባሉ? ለምንስ ጋዜጠኞቹ የውስጥ ውድድር አይዘግቡም የሚለው ጥያቄ ምላሽ አላገኘም። በጋዜጠኞቹና በቲክቶከሮቹ መካከል የተፈጠረው አለመግባባት እየተካረረ ቢመጣም የአዲስ አበባ እግር ኳስ ፌዴሬሽን ለተፈጠረበት የገንዘብ እጥረት ቲክቶከሮችን በመጠቀም መፍትሄ ለማምጣት ከቲክቶከሮቹ ጋር መስራትን መርጧል ነው የተባለውም። ክቡራትና ክቡራን ለዛሬ ያዝንላችሁ ዘገባ የተከታተላችሁትን ይመስላል። በሌላ ጥንቅር እስክንገናኝ ድረስ ቸርተመኘን።